ሌላው አንዳንድ ሰው ደግሞ እሺ ወንጌል ያልደረሰባቸው ቦታዎች አሉ ይሉ አሉ። አሁን አማዞን ጫካ ውስጥ እኛም ሀገር ለምሳሌ እርቃናቸውን የሚሄዱ ገና ምንም መንገድ ያልገባ፣ መብራት የሌለበት፣ ምንም ቴክኖሎጂ የሌለበት አካባቢ አሉ ይሉ አሉ። እሺ አሁን እነዚህ ሰዎች ምን ሊሆኑ ነው? ምንም አልተማሩ፣ ቤተ ክርስቲያን አልተተከለላቸው፣ ወንጌል አልተሰበከላቸው በቃ ይጸድቃሉ ማለት ነው። አንዳንድ ሰው ይጸድቃሉ አይደል፣ እነሱ ቀጥታ ነው የሚል ሰው አለ። እንዴት ነው የሚሆነው? መብራትና መንገድ አልገባም ማለት እግዚአብሔር አልገባም ነው? እግዚአብሔር በእኛ መብራት ነው እንደሚገቡ በእኛ ኢንፍራስትራክቸር ነው እንደሚጠቀሙ? ምን ይላል ጻድቁ ኢዮብ፣ እግዚአብሔር በአንድም በሌላ ምን ይላል ይናገራል፣ ሰው ግን አያስተውለው ቢላ፣ በህልምም በራእይም አፍላ እንቅልፍ በሰው ላይ ወድቆሳል ይላል። እኛ አልገባንም ማለት እግዚአብሔር አልገባም ማለት አለም ሲጀመር በአርአያው በአምሳሉ የፈጠራቸው እነዚያን ሰዎች ያውቃቸዋል ስለዚህ እግዚአብሔር በራሱ መንገድ ያስተምራቸዋል አንድ ልጆችሽ በእግዚአብሔር ደቂቅ ይምሁራን ማ በእግዚአብሔር ልጆችሽ በእግዚአብሔር የተማረውናሉ ይላል እንዲሁ ሊያስተምር ይችላል እግዚአብሔር አንድ በር ሁለተኛው እነዚህ ሰዎች ምንም ወንጌል ስላልደረሰላቸው ይጸድቃሉ ግን ብለን አናስተምር አስተማርን ማለት ምን ማለት መሰላችሁ ለአንድ ሰው ወንጌል ከሚማርና ከማይማር የቱ ይሻል ነው? አረ ገና ሰባኪ ሲመጣ በል አትምጣብኝ አለ። ምክንያቱም ቀጥታ ምገባ ከሆነ ምንም አለማወቅ የሚያጸድቅ ከሆነ ማወቅ እንደ ጎዳ ናቸው ማለት ነው። ቢሻሽሩ ይሻል። ለምን የሰሙን እንደሆኑ ይኮነናሉ። መጽሐፍ ቅዱስ ግን ይህን በግልጽ ተናግሯል። እግዚአብሔር ሳያስተምር አይፈርድም። ይሄ ሃኬተኛው ባሪያ ነው። ካስታወሳችሁ መክሊት ተሰጥቷቸው ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ ተሰጠው ይላል አይደል ከዛ መሀል የቀበረው መክሊቱን ባለ አንድ መክሊቱ ምን አለው? ጌታውን ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆኑን አውቄ ቀበርኩታል። ካልዘራህበት ምን ምት የምታጭድ? እግዚአብሔር ሳያስተምር አይፈርድ። ሳይዘራ ምን ዓይነት አያጭድም፣ ካልበተንበት ምን ዓይነት አይሰበስብም። ሌላው ግን ምንም እምነት ምንም እውቀት የሌላቸው ሰዎችን እግዚአብሔር ህግ እንደሌላቸው ግን ይፈርድባቸዋል። ቅዱስ ጳውሎስ ድንቅ አርጎ ጽፎታል። ሮሜ ምዕራፍ ሁለት ቁጥር አስራ ሁለት ላይ እንዲህ ይላል ሕግ የሌላቸው አህዛብ ከባህሪያቸው የሕግን ትዕዛዝ ሲያደርጉ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው ይላል። ሕግ ባይኖራቸው እንኳን ለራሳቸው ምንድን ናቸው? እንዴት ሕሊናቸው ሲመሰክርላቸው ሀሳባቸው እርስ በርሱ ሲካሰስ ወይም ሲያመካኝ፣ በልባቸው የተጻፈው የሕግ ስራ ያሳያሉ ይላል። አንድ ሰው መጽሐፍ ቅዱስ ባያነብም ሕግ ባይኖርም በህገ ልቡና ግን በአይኑሮ በተሰጠው ማስተዋል በለቦ ምክንያቱም ሰው ነፍስ አለችው ለባዊት ነባዊት ያዊት ነች፣ ለባዊት ነፍስ ነች የምታስተውል። ስለዚህ ነፍሳችን የሆነ የምትነግረን ነገር አለ። አንድን ሰው መግደል አትግደል የሚለው አስርቱ ትእዛዛት ባይጻፍም ራሱ መግደል ጥሩ መሆን አለመሆኑ ማወቅ እንችላለን። አንች በተፈጥሮ ህግ ማለት ምን አለ አይኑሯቸው ሲካሰሳለ፣ ራሽናል ሶል ያለን ለባዊት ነፍስ ያለችን ታመዛዝናለች። ይሄ እንኳን ልክ አይደለም፣ ይሄ ልክ ነው ትላለች። አይምሯቸው እንዲ ናቸው እርስ በርሱ ሲካሰስ በዛ ህግ ሆነው ራሳቸው በራሳቸው ነው ይፈርዳሉ። ስለዚህ የተማርነውን ወንጌል የምናውቀውን የምናውቀው ወንጌል ይፈረድብናል። ከወንጌል ውጭ ያሉትን ግን በአይምሮ ህጋቸው በህገልቡ ይፈርድባቸዋል። እግዚአብሔር ሳያስተምር በአንድም ሰው ላይ ምን አይነት አይፈርድም። ለዚህ ነው ሌላው ደግሞ እውቀቱን ባይኖራቸው ሰው የተፈጠረው በማን አርአያ እና አምሳል? በእግዚአብሔር። ስለዚህ የእኛ ስብከት ምናምን እኮ ሳይመጣ እግዚአብሔር ከነሱ ጋር ነው። እነዚህ ሰዎች ሰዎች ናቸው የተፈጠሩት፣ በማናሪያ ስለሆነ በአርአያው ነው የተፈጠሩት ያውቁታል። ለዚህ ነው አዲስ ነገር የማይሆንባቸው። አሁን ሄደህ ሰው ፈጣሪን የመፈለግ ዝንባሌ ዝንባሌ ያለው ለምን? ውስጡ ነፍስ ስላለች፣ አምጣ አምጣ ትሏለች። ፈጣሪውን የምትፈልግ ነፍስ ነች። ልቡ የሚያርፈው ፈጣሪውን እስኪያገኝ ድረስ ነው። ድንጋዩን፣ ምኑንም፣ ፀሐዩንም፣ ዝናቡን፣ ውሃውንም አምላክ ብለው ይፈልጋሉ። ሰው በተፈጥሮ እንደዛ አይነት ፍላጎት ዝንባሌ ያለው ሲያገኘው ያልፋል ልባችን በአንተስ ካላረፈ እረፍት የለውም ይላል። ውስጥ ይ ስለዚህ ይፈልጉታል። ለሰው ወንጌልን መስበክ ፈጣሪን ማስተዋወቅ ማለት ምን መሰላል? ለአሳ ስለ ባህር መስበክ ማለት አሳ ባህር ያውቋል ያውቋ ይኖርበታል። ስለዚህ እግዚአብሔር ውስጣችን አለ። የትም እንደ ወርቃናቸውን የሚሄዱ ምንም ያልሰለጠኑ ብትሏቸው እግዚአብሔርን ለማወቅ ግን ነፍሳቸው ትረዳቸዋለች። አንዲት ሄለን ኬለር የምትባል ሴት ታውቃላችሁ። በታሪካ አይነስውር የነበረች ጆሮዋ የማይሰማ እና ማትናገር ሴት እና ይቺ ሴት ያው በቴክኖሎጂ ታግዛ መስማት፣ መልእክት ማስተላለፍ እንድትችል ሆናለች። እና ይቺ ሴት መጀመሪያ ማናገር የጀመረች ጊዜ አንዷ ሴት ልታስተምር አሳነገች፣ ወንጌል ማለት ነው። ስለ እግዚአብሔር ልትነገር አሳነገች እና እግዚአብሔር እንዲህ ነው እንዲህ ነው አንድያ ልጁን ልኮ ተሰቀለ፣ አዳነን እንዲሆንና ስለ ክርስቶስ ነገረቻት እና ምን አለች? ስሙን አላውቀውም እንጂ አውቀው ነበር አለች። ምክንያቱም የእውቀት ጉዳይ አደለማ፣ ነፍስ ስላለን ነፍሳችን ማንን ታውቋለች? እግዚአብሔርን ታውቋለች? ስለዚህ በየትኛው መንገድ ሃይማኖትም እግዚአብሔር ሰዎች በራሳቸው ባይናቸው በምን ማለት እንዲያውቁ ያደርጋል። ሰይጣን ግን እንደዚህ ነገር ይሳደረሳቸው ሃይማኖት ሁሉ ተደስቶ ነው እንዲሰማ ለማድረግ ይሞክራል።